ሰላም ሰላም ክቡራትና ክቡራን ተከታቴዎቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ መረጃ መጥቻለሁ። በዛሬው ፕሮግራሜ እንግዲህ ከሰሞኑ ቴሌቪዥን ላይ የቴሌቪዥን አገልግሎት ክፍያ ክፈሉ እሚል ነገር ትሰማላችሁ ማለት ነው። ዛሬ የቴሌቪዥን ግብር ወይም የቴሌቪዥን አገልግሎት ክፍያ የቴሌቪዥን ፍቃድ ምንድነው? የሚለውን እስቲ ለመናገር መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ ሼር ሰብስክራይብ ማድረግ አይረሳ። ቀጥታ ወደ ዛሬው ፕሮግራም ይገባል። የቴሌቪዥን ግብር ምንድን ነው? የቴሌቪዥን ግብር የመሰብሰብ ስልጣን የማን ነው? የቴሌቪዥን ግብር ከፋይስ ማን ነው? የሚለው አሁን የምነግራችሁ ማለት፣ የቴሌቪዥን ግብር ወይም አገልግሎት ክፍያ ማለት ማንኛውም የቴሌቪዥን ባለቤት የሆነ ሰው የቴሌቪዥን ባለቤት በመሆኑ እና የቴሌቪዥኑን የመገናኛ ብዙሃን ስርጭት ለመከታተል እንዲችል ለሚያገኘው ፍቃድ ለኮርፖሬሽኑ የሚከፍለው ክፍያ ማለት ነው። በመሆኑም በአዋጅ ቁጥር 1278 ህዝባዊ 2015 አንቀጽ 17 ላይ ማንኛውም የቴሌቪዥን ባለቤት የሆነ ሰው ቴሌቪዥኑን ማስመዝገብ እና የተመለከተውን የቴሌቪዥን ባለቤትነትና አገልግሎት ፍቃድ ክፍያ መፈጸም አለበት በማለት ይደነግጋል። የቴሌቪዥን አገልግሎት ክፍያ ማለት አንድ ሰው ለቴሌቪዥን ባለቤት በመሆኑ እንዲሁም ደግሞ የመገናኛ ብዙሃንን ስርጭት በመከታተሉ በቴሌቪዥናችን ላይ እንግዲህ የምናየው የተለያዩ የሀገር ውስጥና የውጭ ቻናሎች አሉ። ለዛ ስርጭት ለመከታተል ቴሌቪዥን ያለው ሰውና ፍቃድ ያገኘው ሰው ለኮርፖሬሽኑ የሚከፍለው ክፍያ ማለት ነው። የቴሌቪዥን ግብር ኮርፖሬሽን ማለት እንግዲህ በአዋጅ ይሄንን ኮርፖሬሽን ተብሎ የተቋቋመው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም የቀድሞ ኤርታ ወይም የቀድሞ ኢትዮጵያ ቴሌቪዥን ማለት ነው። በመሆኑም በአዋጅ ቁጥር 1278 2015 መሰረት ለዚህ የአገልግሎት ክፍያ ማንኛውም የቴሌቪዥን ባለቤት የሆነ ሰው ቴሌቪዥኑን ማስመዝገብና የተመለከተውን የቴሌቪዥን ባለቤትና አገልግሎት ፍቃድ ክፍያ መፈጸም መቻል አለበት ማለት ነው። እዚህ ጋር ተያይዞ የሚነሳው ምንድን ነው፣ የቴሌቪዥን ባለቤትነት ፍቃድ ማለት ምን ማለት ነው? እችን ላብራራላችሁ። የቴሌቪዥን ባለቤትነትና አገልግሎት ፍቃድ ማለት ማንኛውም ሰው ቴሌቪዥን ወደ ሀገር ውስጥ ሲያስገባ ወይም ከነጋዴ ወይም ከቴሌቪዥን አምራች ሲገዛ በቴሌቪዥኑ ለመጠቀም እንዲችል በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚሰጠው ፍቃድ ነው ማለት ነው። ይሄ ፍቃድ ስንቶቻችን አለው እንደ ጥያቄ ያዙን። ይህ ፍቃድ ሰጪው አካል ማን ነው? የት ነው የሚሰጠው? ይህን ፍቃድ የት ነው የሚወጣው የሚለውን ህጉ በዝርዝር አላስቀመጠም። ነገር ግን የቴሌቪዥን ባለቤትና አገልግሎት ፍቃድ ሲባለው ማንኛውም ሰው ቴሌቪዥኑን ወደ ሀገር ውስጥ ሲያስገባ ወይም ከነጋዴ ወይም ከቴሌቪዥን አምራች ሲገዛ በቴሌቪዥኑ ለመጠቀም እንዲችል በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚሰጥ ፍቃድ ነው ይላል። ስለዚህ እዚህ ጋር ሁለት ነገሮች ተቀምጠዋል። አንደኛ የቴሌቪዥን ወደ ሀገር ውስጥ የሚያስገባ ነጋዴ ወይም የቴሌቪዥን አምራች የገዛ ግለሰብ ማለት ነው። ስለዚህ እነኝ ለገዙት ነገር ወይም ወደ ሀገር ውስጥ ላስገቡት ነገር ፍቃድ የሚሰጠው ብሮድካስቲንግ ኮርፖሬሽኑ ነው ማለት ነው። ሌላኛው አወዛጋቢው ነገር የቴሌቪዥን ግብር የሚሰበስብ የቴሌቪዥን ግብር የመሰብሰብ ስልጣን ያለው ማን ነው የሚለው ነው። የቴሌቪዥን ግብር በዋናነት የሚሰበስበው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እንደሆነ የአዋጁ አንቀጽ ሁለት ንዑስ አንቀጽ ስምንት ያስቀምጣል ማለት ነው። ስለዚህ የትኛውንም ከቴሌቪዥን ጋር የሚያያዙ ክፍያዎችን የሚከፍለው ግለሰብ እና የሚያስከፍለው ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ማለት ነው። ሌላኛው የቴሌቪዥን ግብር ከፋይ ማን ነው የሚለውን እስቲ እናየው። ማንኛውም የቴሌቪዥን ባለቤት ለሚጠቀምበት ለእያንዳንዱ ቴሌቪዥን በዓመት ብር 120 ብር ይከፍላል ማለት ነው። የቴሌቪዥን ባለቤትነትና አገልግሎት ፍቃድ ክፍያ መክፈል ይኖርበታል። በአመት 120 ብር ከአንድ በላይ ቴሌቪዥን ባለቤት ከሆነ ከእያንዳንዱ ቴሌቪዥን ማስመዝገብና ለእያንዳንዱ ቴሌቪዥን 120 ብር ክፍያ የመፈጸም ግዴታ እንዳለበት አዋጅ ቁጥር 1278 ህዝባር 2015 አንቀጽ 18 ላይ ተደንግቋል ማለት ነው። በመሆኑም ማንኛውም የቴሌቪዥን ባለቤት በአመት 120 ብር የመክፈል ግዴታ አለበት ማለት ነው። ከሰሞኑ በቴሌቪዥን ላይ የቴሌቪዥን አገልግሎት ክፍያ ክፈሉ ክፈሉ ሲባል ትሰማላችሁና ይሄ ነው፣ በአጠቃላይ የመንፈሱ ይሄ ነው። የቴሌቪዥን ባለቤት የሆነ ሰው ለኮርፖሬሽኑ በአመት 120 ብር የመክፈል ግዴታ አለበት። ይሄም ግዴታ የተጣለው በአዋጅ ቁጥር 1278 ህዝባ 2015 አንቀጽ 18 ላይ ነው ማለት ነው። እቺ ለማስያዝ ነው። ለዛሬ ያበቃው በቀጣይ ሌላ መሰረታዊ የህግ ቪዲዮ እስከምንገናኝ መልካም ጊዜ ችርን ሰንብት።